ሰላም ሰላም ጤና ይስጥልኝ ውድ የሙሀመር ኮምፒውተር ቴክኖሎጂ ዩቲብ ቻናል ተከታታዮች እንዴት ናቸው? እኔ አልሐምዱሊላ ሰላም ነኝ። ዛሬ ደግሞ የላቸው የመጣሁት ፕሮግራም ኮምፒውተራችንን ፎርማት ለማድረግ ዊንዶውስ ኢለቨን ቡታብል እንዴት ማድረግ እንችላለን የሚለውን ይሆናል ማለት ነው። ስለዚህ አንድ ኮምፒውተርን ፎርማት ለማድረግ የግድ ቡታብል መሆን አለበት ማለት ነው። ስለዚህ የሚያስፈልጉን ነገሮች አንደኛ ሪፊዝ የሚባል ሶፍትዌር ዳውንሎድ ማድረግ ይጠበቅባችኋል ማለት ነው። ሁለተኛ ደግሞ ዊንዶውስ ኢለቨን አይ ኤስ ኦ ፎርማት የሆነ ዳውንሎድ ማድረግ አለባቸው ማለት ነው። እዚህ ጋ በጣም ትኩረት ማድረግ ያለባቸው ነገር ዳውንሎድ ስታደርጉ አዮሶ ኢሜጅ መሆን አለበት። ይሄ ካልሆነ ግን ብሮዝ ለማድረግ ወይም ደግሞ በሪፊውዝ ብሮዝ አድርገን ለማስገባት ስለማይመችን የግድ አዮሶ መሆን አለበት ማለት ነው። ሌላኛው የሚያስፈልገን 18 ጂቢ ፍለሽ እና ከዛ በላይ የሆኑ ፍለሽ ዲስክ ያስፈልገናል። እነዚህን ነገሮች በኮምፒውተራችን ካሉልን ወይም ደግሞ ዳውንሎድ ካደረግን በቀጥታ ቦቴብል ማድረግ እንችላለን ማለት ነው። ስለዚህ እንዴት እንደምናደርግ በቀጥታ የምናይ ይሆናል። እነዚህ ሶስት ነገሮችን የግድ ማሟላትና በኮምፒውተራችን ላይ ማስቀመጥ እንዳለባቸው መዘጋት የለባቸው ማለት ነው። ስለዚህ እነዚህን ሁለቱን ሶስት ነገሮችን እኔ እጃለሁ ማለት ነው። የመጀመሪያው ሪፊዝ የሚባለውን ሶፍትዌር ዳውንሎድ ካደረግነው በኋላ ደብል ክሊክ በማድረግ መክፈት ይጠብቅብናል ማለት ነው። የከፈትነው በኋላ አውቶማቲካሊ ሪፊዙ የድራይቭ ፕሮፐርቲውን ዲቴክት በማድረግ ወይም ደግሞ የዲቫይሱን ወይም ደግሞ ከኮምፒውተራችን ላይ የሰካነውን ፍላሽ ዲስክ ራሱ ዲቴክት በማድረግ ሬዲ ያደርግልናል ማለት ነው። ስለዚህ ከዚህ ጋር ሁለት እና ከዛ በላይ ወይም ደግሞ አንድ እና ከዛ በላይ ፍላሽ ዲስክ ከሰካችሁ፣ ከኮምፒውተራችሁ ላይ ከዚህ ጋር ያንን የፍላሽ ዲስኩን የድራይቭ ፕሮፐርቲ ወይም ደግሞ ድራይ መምረጥ ይጠበቅባችኋል ማለት ነው። ይህን ከምረጣችሁ በኋላ ኦልሬዲ እዚህ ጋር እንደምታዩት አስራ ስድስት ጂቢ ይላል ማለት ነው። ይሄ እኔ አሁን እዚህ ከላፕቶፕ ላይ ያስገቡት የፍለሽ ዲስክ አስራ ስድስት ጂቢ እንደሆነ ከዚህ ጋር ያመላክተናል ማለት ነው። ሁለተኛው ደግሞ ቡት ሴክሽናችን ከዚህ ጋር ሴሌክት የምናደርግበት ይሆናል ማለት ነው። ይሄንን እያየን እንሄዳለን ማለት ነው። ስለዚህ እዚህ ላይ ክሊክ እናደርግና እናደርጋለን ማለት ነው። ሰሌክት የምናደርገው ምንድነው? የዊንዶውስ ኢለበኑ ያለበትን ቦታ መምረጥ ይጠበቅብናል ማለት ነው። በምን ፎርማት ማለት ነው? በአይሶ ፎርማት መሆን ይጠበቅበታል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዊንዶውስ ኢለበኑ አይሶ ፎርማት እንደሆነ ያሳየናል ማለት ነው። እዚች ጋር ቀሷን ማየት ትችላላችሁ። እዚች ጋር አይሶ ፎርማት መሆን አለበት ማለት ነው ወይም ደግሞ ሶፍትዌር ታይፕ ወይም ደግሞ የፋሽ ታይፕ ደግሞ ዲስክ ኢሜጅ ፋይል መሆን አለበት ማለት ነው። ይህ ካልሆነ ግን ይህንን ፋይል ወይም ደግሞ ፋይሉን ፕሮዝ አድርገን ማስገባት ስለማንችል የግድ እነዚህ ነገሮች ከዚህ ፋይል ወይም ደግሞ ከኦፕሬቲንግ ሲስተሙ ላይ እነዚህ ነገሮች መሟላታቸውን ወይም ደግሞ አይሶ ፎርማት መሆኑን ካረጋገጥን በኋላ ሰሌክት በማድረግ ምን ማድረግ አለብን ማለት ነው ይህንን ኦፕን የሚለውን አማራጭ አንድ ጊዜ ክሊክ እናደርጋለን ማለት ነው። ይሄ ደግሞ ኦፕን የሚለውን አማራጭ ክሊክ አውቶማቲካሊ ወደ ሪፊውዙ ያስገባዋል ማለት ነው። ይሄን ካስገባው በኋላ የፓርቲሽን ስኬም አለ እዚህ ጋር ጂፒቲ እና ኤምቢአር ታይፖች አሉ ማለት ጂፒቲ ማድረግ ትችላላችሁ ማለት ነው። ከዛም በኋላ ይሄ የቮሊዩም ሌብሉን ወይም ደግሞ ዲስፕሌይ የሚሆነው ወይም ደግሞ ፍላሽ ዲስፕሌይ ኋላ ቡቴው ካደረግነው በኋላ የሚያሳየን ስም ይሆናል። እዚህ ጋር የራሳችሁን ስም መስጠት ይችላል፣ ደግሞ እንዳለ ማስቀመጥ ትችላላችሁ ማለት ነው። እነዚህ ነገሮች ካዘጋጃችሁ በኋላ እዚህ ጋር እንደምታዩ ስታተስ ሬዲ የሚል ሜሴጅ አምጥቶልናል ማለት ነው። ስለዚህ ይሄንን ቡቴው ለማድረግ ኦልሬዲ ይሄ ዝግጁ ማድረግ ችለናል ማለት ነው። ስለዚህ በቀጥታ ምን ማድረግ አለብን ይሄንን ስታርት የምትለዋን አማራጭ አንድ ጊዜ ክሊክ በማድረግ ምን ማድረግ አለብን ማለት ነው፣ ማስጀመር አለብን ማለት ነው። ይሄ ደግሞ የሚመጣልን ፖፕአፕ ዊንዶ አለ። ይሄ ምንድን ነው የሚለን ሪሙቭ ሪኳየርመንት። ይሄ ያው ቡቴው ስናደርግ እንግዲህ ፋይሎች እንደሚጠፉ እንዲደረጥ ነገር አለ ነው። ባይ ዲፎልት ፓርቲሽኖች ክሬት እንደሚያደርግ የሚያሳየን ይሆናል ማለት ነው። ቢትሎከር አውቶማቲክ ዲቫይስ ኢንክሪፕሽን ካል ነት ቲክ ቲክ ማድረግ እንችላለን፣ አውቶማቲካሊ ግን ራሱ ዲቴክት ወይም ደግሞ ራሱ ቲክ ያደርጋቸው እነዚህ ሰልፍ በማድረግ ኦኬ የሚለውን አማራጭ በመጫን ማስቀጠል እንችላለን ማለት ነው። ከዛም በኋላ ይሄ የሚያመጣልን አንድ የአለርት ሜሴጅ አለ ማለት ነው። የአለርት ሜሴጅ ምንድን ነው? ከፍላሽ ዲስካችን ላይ ያለው ፋይል ሙሉ በሙሉ እንደሚጠፋ ነው ማለት ነው። ስለዚህ የግድ ካልጠፋ በስተቀር ቦቴ ማድረግ ስለማንችል እንደሚጠፋ ያም ጥያቄ ይጠይቀናል ማለት ነው። ዜን ኦኬ የሚለውን አማራጭ አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ እዚህ ጋር እንደምታዩት ፋይሉን ኦረዲ አሁን ከዚህ ጋር ኮፒ እያደረገ ነው ማለት ነው። ፋይሉን ኮፒ እያደረገልን ነው ማለት ነው። ከዚህ ጋር በፐርሰንት እንደምናየው ኦረዲ ከዚሮ ነጥብ ያለ እየጨመረ እየጨመረ እስከ መቶ ፐርሰንት ድረስ የሚሄድበት አጋጣሚ ነው ማለት ነው። ስለዚህ መቶ ፐርሰንት እስከሚደርስ ይሄን የግድ መጠበቅ አለብን ማለት ነው። ይሄን ካደረግነው በኋላ ልክ ካለቀ በኋላ ደግሞ በቀጣዩ የምንሄድ ይሆናል ማለት ነው። አሁን ወደ 75% አካባቢ ደርሳ ማለት ነው። ለምሳሌ ግን ልዩነቱን ላሳያቸው እዚህ ጋር ልምጣና አሁን ከዚህ ጋር እንደምታዩት ገና ቡቴብል መሆኑን አይጨረሰም ማለት ነው። ይሄንን ይሄንን ታዩታላችሁ። ይሄንን ድራይቭ አሁን ቼክ አርጉት እንደምናየው ገና ቡቴብል ሆኖ አላለቀም ማለት ነው። በኋላ ቡቴብል ከሆነ በኋላ ደግሞ ሲቀየር እናየዋለን ማለት ነው። እሱም በ እናየዋለን ማለት ነው። በቀጣይ

ብሏል ማለት ነው። ኦልሬዲ ጨርሰናል ማለት ነው። እዚጋ ቅድም እንዳያችሁት እዚህ ጋ ይሄ ድራይቭ ይህንን መልክ ይዟል ማለት ነው። ወይም ደግሞ ይህንን ፊቸር ይዞ ነበር ማለት ነው። አሁን ነገር ግን ደግሞ ሪፍሬሽ አድርገው ምን አይነት እይታን ይሰጠናል የሚለውን ነገር ደግሞ እናያለን። ሪፍሬሽ አድርገው? ኦኬ በቃ እዚህ ጋር እንደምናየው ይሄ በአዲስ ምን ሆኗል ማለት ነው። ኦፕሬቲንግ ሲስተሙን ምን ማድረግ ይችለናል ማለት ነው፣ ቡቴል ማድረግ ችለናል ማለት ነው። ከዚህ ጋር እንደሚያሳየን የድራይቡ ምልክት ጀስት የኮምፒውተር አይነት ነገርና የሆነች የባክ ቀስት ምልክት አለችበት ማለት ነው። ይሄ እንደዚህ ከሆነ ፍለሽ ዲስካችን ምን ማድረግ ችለናል ማለት ነው፣ ቡቴል መሆን ችሏል ማለት ነው። ሌሎችን ድራይቦች እንደምታያችሁ እነዚህ ኦልሬዲ ቡቴብል ያልሆኑ ናቸው ማለት ነው። ልዩነታቸው እዚህ ጋር ይሄ ቡቴብል የሆኑ ነገር ንግን፣ ደግሞ እነዚህ ደግሞ ቡቴብል ያልሆኑ ድራይቭ መሆናቸውን ያሳየናል ማለት ነው። በዚህ መልኩ ምን ማድረግ እንችላለን ማለት ነው፣ ፍለሽ ዲስካችንን ቡቴብል ማድረግ እንችላለን። ከዛም በኋላ ይህንን ካደረግነው በኋላ በቀጥታ ኮምፒውተራችንን ፎርማት ማድረግ እንችላለን ማለት ነው። ለቻናሉ አዲስ የሆናችሁ ካላችሁ የቻናሉ ሰብስክራይብ እንድታደርጉ በዚህ አጋጣሚ ለመመጋበዝ እወዳለሁ ማለት ነው። በፌስቡክ ማመር ኮምፒውተር ቴክኖሎጂ፣ በቴሌግራም እና በዩቲዩብ መከታተል ትችላላችሁ ማለት ነው። በቀጣዩ አዲስ ፕሮግራም እስከምንገናኝ ሰላሙን፣ ቻው።